ችን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረግኩ ያለሁት እሱ ነው። ሄርሜ፣ አታስገድዳት በቃ። ምን ችግር የለውም። አይ ላስገድዳት አይደለም እኮ

አንቺ እኮ ልጅ ለዚህ ሁሉ ነገር ስለሰራው አንተ ነው አንተ አንተ የማይገባ አይገባህም። ላገባ ነው ልወልድ ነው፣ ግን ፍላጎቴ አልነበረም። እሺ ፍላጎቴ ከአንቺ ጋር መሆን ነበረ። እያንዳንዱ የሆንኳቸው ነገሮች በሙሉ በአንቺ ምክንያት ነው። ገባሽ? ወይኔ ወይኔ ወይኔ ወይኔ፣ ጽጌ ሻዬ፣ ወንድ ልጅ ተበላ ነበር የሚባለው፣ ሴት ልጅ ተበላ። ጽጌ ሻዬ አንቺ ማክ አስረክበሻል፣ አስረክበሻል። አይ ቀድመሽ ከሰጠሽው ሰርጉን ልሹ የሚሉን ያገሪን ተረት ቆይልሽ። እኔ ጽጌዬ ባንቺ ተማመንብሽ። የኔ ውድ እሷ አታደርገውም በፍጹም፣ እንደው የፈለገ ቢሆን ከጋብቻ ውስጥ እያልኩ ቆራብሽ ነበር። አይ ድሌ፣ አይ ድሌ። እኔ ዘንድሮ ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያን ትራኒ ቻኔል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ሁሉ መልካም እኔ ጋር ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስጀምር ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር ብሉክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት ልትሰጡኝ እያልኩኝ ዛሬም እንግዲህ እነጽጌሻና እነሩታን ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ማለት ነው። በዚህ አጋጣሚ እንግዲህ ሩታና አብርሽ ለመስቀል ሩታ ቡታ ጅራ ነበረች ምናምን ብላችሁ ትዙም ሌሎች ሌሎችን ቪዲዮ ሰርታችሁም እንዲሁም ኮሚንታተሮች ስትናደዱ አይቻለኝ። እውነቱን እያወቃችሁ ለምን ትናደዳላችሁ? ውዶችዬ፣ ጸብ እንደሌለ እኮ ሁላችንም እናውቃለን። ግን ደግሞ እየተደረገ ያለውና የምናየው ነገር ትክክል አይደለም ነው ምንለው እንጂ አብረሽና ሩታ አልተለያዩም፣ አልተጣሉም። ይሄ ግልጽ እኮ ነው። ግን ደግሞ ይሄ ትክክል አይደለም። ሲቀጥል ደግሞ ሄርሜላም የምትታወቅ የዙሪያቸው ሰው ስለሆነች ነው መታ በዚህ ልክ እሱ ጋር የምትላላጠው እንጂ የእውነት ቢሆን ነው የምነግራቸው፣ ሩታ ሚሁን ቤተሰቦቿ ሚሁን በዚህ ልክ ጸጥ አይሉም። ኢቨን የሩታ ቤተሰብ የአብረሽ ቤተሰቦች ራሱ ዝም አይሉም፣ እውነቱን ስነግራችሁ ማለት ነው። ስለዚህ ጸብ እንደሌለ ከዚህም በፊት ነግራቸዋለሁ አሁንም እነግራቸዋለሁ ጸብ የሚባል ነገር የለም ግን እየሆነ ያለው ነገር የሚያስተምር ነገር የለውም ይሄ በትዳር ላይ ሌላ ሰው ማምጣት ዝሙት ነው ነው ሰዎች በሚያዩት እይታ ስለሆነ የሚፈርዱት ትክክል አይደለም፣ ነው የሚጠቅምና የሚያስተምር ነገር የለውም ነው እንጂ። ጸብ እንደሌለ እኔም እናንተም በደንብ እናውቃለን። እና ደግሞ ብዙዎቻችሁ የሆነ ቪዲዮ ስሰራ ድራማ ነው አትበይ፣ ድራማ ነው አትበይ፣ ዝም ብለሽ ስለ ቪዲዮ ስሪ እያላችሁ ድትመሩኝ የምትፈልጉ ሰዎች አላችሁ። ከዛ በኋላ ኦኬ፣ እናንተ ከፈለጋችሁ እኔም እንዲ ነው እያልኩ ቪዲዮ እየሰራው እሄድባችኋለሁ ብዬ እኔ ድራማ ነው ማለት አቆምኩኝ ያስገባችሁ አንዳንዶቹን ደግሞ ተውኩኝ። መስራት ተውኩኝ ቪዲዮ ማንም እኔን አያዘኝም። ተግባባን። እኔ ህሊኔና ራሴ ናቸው እንዲያዙኝ የምፈልገው። ሰው ሂጂ በዚህ በዚህ ጊቢ ተብዬ የምታዘዝ ሰው አይደለሁም። አስተያየት እቀበላለሁ አው ጥሩ አስተያየት፣ ገንቢ አስተያየት። እንደገናም ደግሞ ጉድለት ካለብኝ ሳምሪ ኛው ነገሮች ትክክል አይደለም አስተካክሊው ማለት እና አንቺ ደግሞ እየተባልኩኝ እየተሰደብኩ የምሰራበት ምንም አይነት ምክንያት የለም። ነጭ ነጫን እየተናገርኩኝ እኖራለሁ። እውነቱን ተናግሮ መሽበት ማድር ነው እና እንግዲህ ያው በድራማ ሳይሆን የምንሄደው በእውነተኛ ነው ብለን ነው የምንሄደው። ሩታ ግን ለመስ መስቀል ፈሽ ብላ ቡታጅራ ከነሱ ጋር እንደነበረች ያው የተለቀቀው ቪዲዮ ያሳያችኋል። እንዲሁም ደግሞ ከዚህ በፊትም አሳይቻችኋለሁ። የሉታ ያጥሮፋት ስማሽ ጊዜ አብሬሽ እንቃርጓታ ማንም አይለየን የሚል ብዙ ፎቶዎች ደርሰው ነበረ፣ ግን አንዷን ብቻ ነበር ያወጣውላችሁ። ነገር ግን አንዷን ምሳ መጣላችሁ፣ ቅንብር ነው አላችሁ፣ የራሳችሁ ጉዳይ። ዛው ተቀናበሩ ብዬ ተውኩላችሁ። ምን አስለቀቀኝ ለማይሰሙኝ ሰዎች ምን አደከመኝ ብዬ ተውኩላችሁ፣ እንጂ ምንም አይነት ጸብና ጭቅጭቅ የለም እነሱ ጋር። ዞሮ ዞሮ ደግሞ ትናንትና ሩታ በቲክታክ መታ ቀውጠውት ነበር፣ ፍቅራቸውን፣ ፍቅር ፍቅር ሲሰሩብን ነበር አይናችን እያየ። እኔ ግን አመለጠኝ ትናንቱ ላይ። በጣም ደስ የሚል ነበረ፣ ግን በየቤቱ ሪከርዶችን ለማየት ሞከር ያለው ደስ የሚል ቆይታ ነበራቸው። ጌምም ተጫውተዋል ከአብሪሽ ጋር ይፈልጋል ማለት ነው። ሁለቱም ጋር ፍቅር አይ ነበረ ሲታያዩ የነበረው። ለማንኛውም እነ ትክክል በትክክል ከማለታቸው በፊት ቆምላቸው አስቡኝ። አሁ ለማንኛውም እንግዲህ ዛሬ ሄርሜላ ሄርሜላ ዶለ ዝዬ ሄርሜላ ሮቷ መተሽ ለማስታረቅ የምታረዩ ነገር እንደዛ እየተላላጥሽ አብረሽ ምን እንደሆነ ባይገባኝም ባይገባኝም ግን ደግሞ ሐሳብሽን እንደ ሐሳብ ስንይዘው አንቺ እያሰብሽ ያለሽው የሆነ በአንቺ አስተሳሰብ አብሩታ አልተበደለችም። ስለዚህ አብርሽን ልትሰም ይገባል። አይ ማስታረቅ፣ አንቺን ብሎ አስታረቅ ያለ አይ ምንድነው የሚባል ተረት አለ። ነገ ደግሞ መተሽ መልሰሽ ከአንተ ውጭ ፍቅር ያሽ ትላለጫለች። ስለዚህ ይሄ ትክክል አይደለም ማስታረቅ። ከአንጀት ካለቀሱ ባይገድም ይላል የአገሬ ሰው እና ከልብሽ ለማስታረቅ ከፈለግሽ መጀመሪያ አንቺ ከእሱ እራቂ። እነሱ እርስ በሳቸው ይታረቃሉ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንጂ ምን ቁጭ ጫላችሁ ባላችሁበት፣ አስር ሺህ እንኳን የምታስገቡት መቼኑ? ይሄን ቻናል እንደ ካሮ ሳይሆን እንደ ጎመን ደው። ለማንኛውም ቀጣይና ሁለተኛ ዳኒና ጽጌ ትናንትና እንግዲህ አይታችኋል። ጽጌ ዳኒ የቀድሞ ፍቅረኛውን ብር አምባር ሰብሮ በእርግጥ ቢያንስ የእሷን እንኳን ቀለበት አስሮ ላታል ይሻላል ብር አምባር ቢሰብር። ጽግዬ ግን ምን ሆነሽ ነው? ምን አስበሽ ነው? ከብር ከቀለበት በፊት ብር አምባርሽን ያሰበርሽ፣ በጣም ያዘንኩት በእውነቱ ማለት ነው። እና ለማንኛውም ዳኒ በብር አምባር በመስበር ሪካርድ እንደሰበረ በዚሁ አጋጣሚ እነግራቸዋለሁ። ሴቶቻችንም ጥሩ ጎበዝ እንደሆኑ እያሳየ ነው። ምክንያቱም በዚህ እድሜያቸው ዳይመንዳቸውን ይዘዋት ከቆዩ በእውነቱ በጣም የተቀደሰና ጥሩም ደስ የሚል ሀሳብ ነው። በቃ ተስፋ አለን ማለት ነው። የዲያቆን ሚስቶች ለማግኘት ተስፋ አለን ማለት ነው። ያሆነ እንደዚህ እዚህ ደረጃ ድረስ እያያዟት ጠበቋት ማለት በእውነቱ አስደናቂ ነው፣ አስገራሚ ነው ማለት ነው ጋይስ። እና እኔ ግን በጽግዬ በጣም ነው ያዘብኩት በእውነቱ። አይ ይሄ እንደው እንደው እንደው ነጥላኝ ዝቅዝቅ የለቅሶ ቤት ልቀመጥ እንጂ ወገቤን ገትር እሷን ለእሷ እና ሂሉ እኮ አያረጉትም እኮ ነው የምለው ጋይስ፣ አያረጉትም። በፍፁም እነሱ ብር አምባራቸውን ከሰርግ በፊት ከሙሽርነት በፊት አያሰብሩም እኮ ነበረ የምለው። ጽግዬ እንደው አዋረድሽኝ ዛሬ። ግን የእኔ እናት ምን ነካሽ? እንደው እንደው ምን ይሁን ብለሽ ነው ዳኒ ግን ሁለት ብር አምባር ሰብራ ሊሸምም ደግሞ አትክድም እኮ ታማኝነትን እኮ ታሳያል። ደግሞ አትክድም እኮ። እኔ መቻፈር እኔ መቼ እንዲህ አልኩኝ? አይ እንግዲህ ሊሆን ምንድን ነው የምለው አሁን? ለዚህ ምንድን ነው ምለው ጋይስ? ምንድን ነው የሚባለው? ወገን ተጨ ተቸግርኩ። እምለው ራሱ ጣፋኝ ተቸገራ። ለማንኛውም ዳኒሻ እንደው ለሁለተኛ ጠንቀቅ እያልክ ዝም ብለህ ብር አምባር መስበር ሳይሆን ሴቶቹ አቋም ያለው ሰው አሁን እንግዲህ በእርግጠኝነት ዳኒ ግራ ገብቶታል። እውነቱን ስነግራችሁ ማለት ነው ግራ ገብቶታል። የቀድሞው ፍቅረኛው አርግዣለሁ ብላለች፣ ጽግሻ ደግሞ የኔ ብር አምባር ተሰብሯል ብላለች። ስለዚህ ሳስቦ ሳስቦ አረገዝኩ ያለችውን ትቶ ወደ ጽግሻ መለስ ነው የሚመስለኝ፣ ምንም ልቤ የሚነግረኝ ነው። ሲቀጥል ደግሞ ብዙዎች ውሸቷን ነው ያስመርምራት እያሉ ነው። አስመረመራትም አላስመረመራትም ልጅ ኖረም አልኖረም ዞሮ ዞሮ መዝገው ጭራሮ ይላል የሀገሬ ሰው። ቀለበት ስላሰረላት ማግባት የሚያገባው እሷን ነው። ምንም ማረግ አይቻልም። ይህ ማረ ጽግ እያረሻሻነት የሰላምሽን አገኝ ተይላት ተይላት። እንደዚህ እቃ አይደለም የሰው ልጅ በጫረታማ ሰው ለሱንትንላት ያንቺ ኩርቶሽ የራሽ ኑሮ ትኖሪያለሽ ሽ ኔ ወድ ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እያደረጋችሁ ስለምታበረታቱኝ ሀሳብ ሴታችሁ ስለምሰጡኝ ከልብ ደግሞ መመሰግነ ወዳችኋለሁ። መልካም ጊዜ። ቻውቻ